እኔ ጠየቁ እኮ ፋሚዎችን ወዳጆችን፣ አሁን ብቻችን አይደለንም። በአንጻሩ የፌዴራሉ መንግስት የተወጠረ ስለሆነ ተዳክሟል የሚል አስተያየት አላቸው። ኧረ፣ እንደዚህ አይነት የልጅ ጨዋታ የለም። የሰፈር መደድ እኮ ነው እዛ እያንዳንዱ በሰላም እየኖረ ቡናው ለቅሞ እየኖረ ባናናው ቆርጦ እያደረ በልጅ ላይ ልጅ አስራ ሁለት ልጅ ደርድሮ እየኖረ ጀናብ ተፈራማሞም እኔ እስክንድር ነጋን አውቀዋለሁ። የኢትዮጵያ ስነልቦና እንጂ የአማራ ስነልቦና የለውም። አሁን ክስ መሆኑ ነው። እኚህ ሰው ከኢትዮጵያዊነት አልጋ ወድቀው የጎሳ መደብ ላይ ተኝተዋል። ይሄ ሰውዬ ስራዬ ብሎ ስራዬ ብሎ የምር ልኮ ይሄ ትውልድ መማር አለበት። እንደዚህ አይነት መሰሪ ሰዎች መሳሪያ አለመሆኑ ባለመተባበር ነው የምንሰብራቸው። ስራ ፈቱ የቦዘኔዎች መሪ ብልጽግና፣ የወንበዴዎች ጥርቅም በአሁኑ ዘመን በጉልበት በኃይል እገዛለሁ ብሎ መነሳት እንደማይቻል መረዳትና ማወቅ አለብን ነው የወጣቱን ስሜት በሐሰት እየኮረኮሩ ወደ ጦርነት ለማስገባት የሚያደርጉትን አደገኛ በሆኑን መረዳት ይኖርባቸዋል ነው ክልል አማራ የአማራ መሆን አልተነፈግም። እኒ ቃል ህሊናችን በመጨመር ነው። የማንም መደዴ በፕሮፓጋንዳ መጥቶ የሚያደነዝዝ በዚህ የሚሸነፍ ህብረተሰብ እንዳይኖር ማንቃት ነው። ብሔረተኝነት፣ ተበድያለሁ፣ ህሉና አደጋ ውስጥ እንዲወድቅ ተደርጊያለሁ። ይሄ ኔጋቲቭ ነው። ይሄንን አልክ፣ እንዴት ነው ከሌላው ብሔረሰብ ጋር አስመኖር የምችለው? ኦልሬዲ እኔ ጠፍቻሉ ብላል፣ ተገፍቻሉ ብላል። አማራ የሚለው አደገኛ ነው ይሄ ነው የሚለው። ቀንድቡ በደንብ ተሰርቶ ነው የሚመጣው። ተቀንድቡ ነው የመጣው። ጨርቆስ አካባቢ አደገ የፈረንሳይ ጭስ የሆነ እልም ያለ አለቅላቂ ሰው ሊሆን አይችልም። ስራ ፈቱ የቦዘኔዎች መሪ ብልጽግና፣ የወንበዴዎች ጥርቅም ብልጽግና፣ ህዝብን የሚያሸብሩ ወንበዴዎች፣ ህጋዊ ወንበዴዎች፣ ህግን ይዘው ግን ወንበዴ የሆኑ አሸባሪ አጭበርባሪ፣ አታላይ፣ አምታች የሆነ ህግን ሽፋን ያደረገ ወንበዴ አመፅን ህጋዊ የሚያደርግ ማለት የአብይ አህመድ አገዛስም። አመፅን ወንጀልን ህጋዊ የሚያደርግ በአሁን ሰዓት ብልጽግና የሆነ በዓል እያከበረ ነው አሉ። ያንን በዓል ለማክበር ጸረ ህዝብ የሆነው ብልጽግና የመንግስት ትራንስፖርቴሽን የሆኑትን በሙሉ አስቁሞ ለሰዓታት ዝናብ በላያቸው ላይ እየዘነበ ትራንስፖርቴሽን ይጠብቁ ነበር። ያለፈው ጊዜ ጎጃም የሚካሄደውን በጥልቀት ለመረዳት ብዬ ሀይለ ኢየሱስ የሚባል ጠቅሸላሉ ሲያውጥ ሲያጠሙ አሁን ብቻችን አይደለንም። በአንጻሩ የፌዴራሉ መንግስት በብዙ ወገን የተወጠረ ስለሆነ ተዳክሟል፣ የሚል አስተያየት አላቸው። ይህን ጠቅላይ ሚኒስትሩም አንስተውታ የጋሻ ሰፋ ልጅ ቀልዱን ባናት ባናቱ እየደራረበብን ተቸገርን። ወደ ሚዲያ ቀስ እያለ ሲናፈቅ ቢመጣ ይሻለው ነበር። ለእሱም ወደ ስቱዲዮ አስር ገጽ ሙሉ አጤሬራ ይዞ ከመግባት የሚናገረውን ነገር ሸምድዶ ለመምጣት ጊዜ ይኖረዋል። ይህንን አጥብቆ የጠየቀው ሲሳ ጌና ነው። ለምን ሀሰት ተመረጠ ለሚለው ጠፍቷቸው አይደለም። ኃይለ ስልጣንን መፈለግ፣ መከጀል፣ መጠማት የብዙ ሰዎች ብቸኛ ግብ ነው። በድሮ መንገድ ነው እየሄዱ ያሉት ሊያዋጣ አይመስለኝም። ዳኛቸው በምስክርነት የሚጠቅሰው ሲሳይ አጌናን ነው። ያው ያይጥ ምስክሯ ድንቢጥ መሆኑ ነው። በድሮ መንገድ የሚሄዱት የሚለው ፍልስፍና ማስተማሩ አላዋጣ ሲለው አናብስቱን ብስቱን ስለ ዘመናዊነት ሊያስተምር የፈለገ ይመስላል። ግድ የለህም፣ እኛን ተሆንና አለኝ የምትለውን ስትራቴጂ ግራ ለተጋባው ለአስር አለቃ ብርሃኑ ጁላ ምከረው። በግዳጅ ደግሞ ሚኒባሶችን ባጃጅ ምናምን የተባሉትን ሁሉ አስቁሞ ተሰልፈው እንዲቆዩ እዛ ለገጣፉ የሚባል አካባቢ ጠዋት ልክ ስብሰባው ሲደረግ በቃ በደስ እና በፈቃዱ ሕዝብ ብልጽግና ሊያጅብ እንደወጣ አስመስሎ አሰልፏቸው አሉና ታሪክ በክፋታቸው በጭከናቸው በአመጻቸው በርኩሰታቸው በአረመኔነታቸው የሚያስታውሳቸው የነገስታቶች በእነሱ መንፈስ ነው። አብይ ተነሳው። በቀደም የኛው ሚዲያ በመስጠም ላይ ያለው የብልጽግና መንግስት ብለን የሰራ ነው አስደንግጧቸዋል። ብልጽግናዎቹንና ሰሞኑን ጅራ አልተፈራ እንድነገር አመጡ። እንግዲህ የትግራይ ሕዝብም የልውና አደጋ ተጋርጦበታል። አማራ የልውና አደጋ ተጋርጦበታል። ኤርትራ ምልና አደጋ የተጋረጠበት ስለሆነ አብሬን መስራት የምንችልበት ሁኔታዎች ይመቻቻል የሚል ነገር ነው። ይሄ ልጅ ሲዋራ ስሰማ ህንዳዊ አስተማሪ ትዝ ይለኛል። የምላሳቸው ጫፍ የተቆረጠ ነው የሚመስለው። ለኦህዴድ ስስ ልብ ይኖረውም ቅሉ አንዳንዴ ሲበራለግ ግን ጥሩ ጋዜጠኛ ለመሆን ይሞክራል። ለማንኛውም ግን ሁሉም የፋኖ አደረጃጀቶች የውስጥም የሆነ የውጭ አጋር መፈለግ ላይ አይን አፋር መሆን የለባቸውም። አሁን ችግር የፈጠረው አሉ እኛ የገነባናትን ኢትዮጵያ በመገፋቷ ምክንያት አሁን በሌላ መንገድ ሀገር ኢትዮጵያን ለመገንባት እየተሞከረ ስለሆነ የችግሮች መንስኤ እሱ ነው። የቀደመውን እነሱ የገነባትን ኢትዮጵያ ማስቀጠል ነው። አሁን ለውጡ ሊገነባት የሚፈልገው በኢትዮጵያ እሷ የችግሯ መንስኤ መሆኗን እየተናገሩ ነው። በኦህዴድ ስር ያለችው ኢትዮጵያ እየተገነባች ሳይሆን እየፈረሰች ነው። ሀገር ማለት ህንፃ ሳይሆን ሰው ነው። የሰውን ገላ እያፈረሱ ህንፃ መገንባት እብደት ነው። ገጣሚው እንዲህ ሲል እንደተቀኘው ህንፃው ምን ቢረዝም፣ ምን ቢጸዳ ቤቱ መንገዱ ቢሰፋ ቢንጣለል አስፓልቱ ሰው ሰው ካልሸተተ ምንድን ነው ውበቱ የኔ ውብ ከተማ የኔ ውብ ሀገር፣ የሰው ልጅ ልብ ነው የሌለው ዳርቻ የሌለው ድንበር። የሰባት አመቱ ሰውየውን ንግስናው እያሳወስ ነው ነው እና በአማራ ክልል መፈንቅለ መንግስት ሞከሩ ብሎ ባለስልጣናቱ በሙሉ አናከሳቸው፣ አጋደላቸው። ሶስት ስራ አስፈጻሚ እና ማዕከላዊ ኮሚቴዎች በአንድ ቀን እና ጀነራሉ አሳምነው ጭምር ሁሉም እዛው ጨረሳቸው። ዘንዘለ ማድረስ ሄደው እየጎተቱ እየጎተቱ ከነ ህይወቱ እንዳትለቁት አስወግዱት ብሏቸው ግን የማስመሰል ችሎታው ፊቱ ስታዩት የሚገርም ነው። ሀገሪቱ እንዴት እንደሚቀያየር ሲቀጥፍ ማለት የኢትዮጵያ ውድመት ያቀላጠፈበት ዘመን ነው። በአንድ ዓመት በስምንት ወር ነው። አንድ አመት ብቻ 28 ቢሊዮን የአሜሪካን ዶላር የፈሰሰበት ነው። በአጠቃላይ እስከ አለፈው ዓመት ወደ 50 ምናምን ቢሊዮን ደርሷል ተብሏል። ጀነራል ተፈራማሞም አንድ ኢንተርቪው ላይ ወጥቶ ምን አሉ ሲናገሩ እኔ እስክንድር ነጋን አውቀዋለሁ የኢትዮጵያ ስነልቦና እንጂ የአማራ ስነልቦና የለውም። አሁን ክስ መሆኑ ነው። እዚህ ላይ ሊያስተላልፍ የፈለገው ሴራ አለ። በባለፈው ቃለ መጠይቁ ከነጋ ልጅ ከካሴ ልጅ ከወዳጆ ልጅ የአህመድ ልጅ ይሻለኛል ብሎን ነበር። ዛሬ ደግሞ ሌላ ሻጥር ይዞ ብቅ ብሏል። ንግግሩን ከውጭ ስናየው ከማሞ ልጅ ይልቅ የነጋ ልጅ ይሻለኛል የሚል ይመስላል። እውነቱ ግን እሱ አይደለም። ከብልጽግና የተሰጠው ተልዕኮ ሊያስተላልፍ የፈለገው ዋና መልእክት በጀግኖች መካከል ልዩነቱን ማስፋት ማለት ነው። እኚህ ሰው በውሃት ስር ሲንቀሳቀሱ አንተ እኛ የመሰረት ነው የአማራ ክፍል ወታደር ነህ እንጂ ኢትዮጵያዊ ወታደር አይደለህም ብለው አስተምረው ያሰማራቸውን ረስተው የኢትዮጵያ ጀነራል ሆነዋል ብለን የምናምን ሰዎች ነበር ነው አሁን ግን ጀኔራል ተፈራ ማሞ ከኢትዮጵያዊነት አልጋ ወድቀው ቀድሞ ወደ ነበሩበት የጎሳ መደብ ላይ ተኝተዋል። ከአልጋ ወደ መደብ ወደቀ ይላል እንዴ? ከመደብ ወደ ምድጃ ወደቀው እሱ እያለ የአራት ኪሎ ጨቅላ መደመር ነው መቀነስ የሚባለው። መጽሐፉ ሲመረቅ ይሄ ሽማግሌ በደስታ ሰክሮ ሲያሽቃብጥ እንደነበር አስታውሳለሁ። በቀደም አንድ ወዳጀ ቤት ሄጄ መጸዳጃ ቤቱ ውስጥ የመደመር መጽሐፍ ገጾች ተቀደው አልቀው ሽፋኑ ብቻ ቀርቶ አየሁ። ለካጀረው መጽሐፉን አንብቦ ሳይጨርስ ገጾችን እየገነጠለ ለሌላ ቁም ነገር ተጠቅሟቸዋል። በጦርነት ብቻ ኢትዮጵያ መንግስት ያባከነው ነው ሀምሳ ምናምን ቢሌ ምን ማለት ነው? ለኢትዮጵያ ምን ማለት እንደሆነ እናውቀዋለን። ይሄ ሶሻል ፋብሪኩ በቢሌን አይቆጠርም። ኢትዮጵያ እስከ ዛሬ ድረስ እየተቀጣጠለ የቀጠለው ጦርነት በገንዘብ የሚተመን አይደለም። ለነገም የተረፈው ችግር በገንዘብ የሚተመን አይደለም። እሱ ዛሬ ቁጭ ብሎ ማስላቱ ከባድ አይሆንም። ትላንት ነው ከባድ የሚሆነው እንጂ ዛሬ ከባድ አይሆነ ለኢትዮጵያውያን የአብይ የሰባት ዓመት ንግስና ያለፈበት ሁኔታ የዋሻቸው ውሸቶች በኢትዮጵያ ሕዝብ ደም እንዴት ተቀለደ በኢትዮጵያ ሕዝብ መጻኢ እድል እንዴት እንደቀለደ እንዳበላሸው እንዴት ተርትሮ እንደማይሆን አድርጎ አገሪቷን ምን እንዳደረጋት ልብ በሉ። እስክንድር ነጋ የተከሰሰው ኢትዮጵያ ኢትዮጵያ ስላለ ነው። ለጀነራል ተፈራ ማሞ ኢትዮጵያዊነት የሚለው ዘይቤ አይመቻቸውም። ተፈራ ማሞ አማራም ቢሆኑ የአስተሳሰብ ያመለካከት ማለት ነው። የጽናት ምልክቱ እስክንድር ያንተን የሴረኛውን ድጋፍ አይሻም። ህመሙን ችሎ ውስጡ ያለውን ጥይት ተሸክሞ እየተዋደቀ ያለው ጄኔራል ተፈራም አንተ ስሙን ስላጠለሸው ለሱ ያለን ክብር አይቀንስም። ልዩነታቸውን እነሱ ተነጋግረው ይፈቱታል። ሁሉም ፋኖዎች እኛ ናቸው። የሞቀ ጎጆቸውን ጥለው በረሃ ወርደው የሚዋደቁት የአማራን ህዝብ ከፍ ሲልም የኢትዮጵያን ህዝብ ነጻ ለማውጣት ነው። የሰው ልጅ በተፈጥሮ በብሔር፣ በጎሳ፣ በነገር የተከፋፈለ ነው። ተቀባይነት ያለው ምን መንግስት በዚህ ብሔር ላይ ተመስርቶ ሲቋቋም ነው። ለተፈራ የአማራ ለሞንጆሮም የትግሬ መንግስት ይቋቋም። ግልጽ መሆን አለብን። በመሆኑም እነኚህ አቀንቃኞች የኢትዮጵያ ናሽናሊዝም ሳይሆን ኦሮሞ፣ ትግሬ፣ አማራ ወዘተርፈ እነኚህ ናቸው ያሉት ነው። በወንድማማቾች መካከል የተፈጠረን ትንሽዬ ልዩነት በየማህበራዊ ሚዲያው ሊያሰፉት የሚፈልጉ የትግል ደጋፊ ሳይሆኑ ስውር ተልእኮ ያነገቡ ናቸው። እውነተኛ ደጋፊ በወንድሞቻችን መካከል ያለው ልዩነት እንዲጠብ ይሰራል እንጂ ቅራኔውን የሚያካረር ንግግር አያደርግም። ይሄ ከምን እንደሚመነጭ እኔ ገባኛ፣ ተመልካቾችም ይገባቸዋል። ግን የኢትዮጵያ መንግስት ፍላጎት ግን ህዝቡን እንደ ህዝብ ማፈናቀል ነው ማጥፋት ነው። አብይም ተቀድሞ ነው የወጣው። ተቀንድቦ ተቀንድቦ፣ እዚህ ጋር ራሱ የሚክሉት አለ። እዚህ እኮ ተኩሎ ነው የሚመጣው፣ የሚመጣ እዚህ ጋር ተመልከቱ፣ ዝም ብላችሁ ፓርላማ ሲመጣ የሆነ ነገር ተመልከቱ። እዚህ ጋር በደንብ ተቀንድቦ፣ በደንብ ተሰርቶ ነው የሚመጣው። ተቀንድቦ ነው የመጣው። እልም ያለ የሰፈር መደድ እኮ ነው የታቆታላችሁ። የኔ ፕሮግራም ያ ወዳጅም ጠላቱ ቁጭ ብሎ የሚመለከተው ፕሮግራም የሚካዳል ነው። አብይም ምናምን ሁሉም ስራው ጥሎ ቁጭ ብሎ ከምሽቱ ሁለት ሰዓት ሆኗል ብለን ስንጀምረው ቁጭ ብሎ ቀድሞ ይቀመጥ ነበር፣ ላፕቶፕ ከፍቶ። ጀነራል ተፈራን ሲጀምሩ እንደ ሞንጆሪኒ ነበር የሚያስቡት። የአማራ ክልል ወታደር ነበሩ፣ በኋላ ጀነራልነት ደረሱ። ኢትዮጵያዊነትን ተጎናጽፉ ብለን ስንል ተመልሰው እንደገና ድሮ ወደ ጀመሩበት ወደ እነ ሞንጆሪኒ ወደ ናቦይ ስባት አስተሳሰብ መጡና ባለፉት ሰባት ዓመታት ኢትዮጵያ እየደረሰባት ባለው ስቃይና መከራ ከኦህዴድ ባላነሰ እየበደሉን ያሉት እንደ ዳኛቸው አሰፋ አይነት የአማራ ባንዳዎች ናቸው። የብልጽግናን ወንጀል ተሰብከው የተጠመቁ የናጡት ነካሾች በድል ማግስት ከነሽ መልሶ አብዲሳ እኩል ተገቢ ቅጣት ይቀበላሉ። አብረን ልንሰራ እንችላለን ቢሎ አይ መገረም የለብንም። ኦልሬዲ የአስተሳሰብ ሽፍት የአስተሳሰብ ሁደት ስለተመሰረተ ይህ ይቀጥላል። ኦልሬዲ ጀምረዋል። እንደ ወደፊት ነው ያሉት እንጂ እሳቸው ነገሩን ሲያሳምኑ ብዙ መረጃ አለ። በተለይ መሀል ያለው የፋን ነው ቅርርቦች ላይ ተገለጸ። አቢይ ከኢራን ከቱርክና ኤምሬት ጋር ተባብሮ አማራ ላይ ከዘመተ አማራ የራሱን አጋር እንዲያፈላልቅ ከልካዩ ማን ነው? በዚህ ህልውና ትግል ድጋፍ ከማንም ከመጣ እንቀበላለን። አይደለም ወንድም ከሆነው ከትግራይ ህዝብ ይቅርና ጠላት ከምትባለው ከግብጽ ለምን አይመጣም? ከግብጹ መሪ አልሲስ በላይ የኦህዴዱ ውቡ የአህመድ የአማራን ህዝብ በድሏል። እዛ እያንዳንዱ በሰላም እየኖረ ቡናው ለቅሞ እየኖረ ባናናው ቆርጦ እያደረ በልጅ ላይ ልጅ አስራ ሁለት ልጅ ደርድሮ እየኖረ እዚህ አካባቢ ለኢትዮጵያ ስ እየተሰዋ የሚኖር እንደ ከዚህ በፊት ሊሆን አይችልም ነው። አይ ቲንክ የባህር ኃይል ስንገነባ አልነበሩም። መስጠኝ ሰዎች ወይ ዩቱብ አልነበራቸው የባህር ኃይል ስንገነባ እኮ ይል አጀንዳ የለንም ባህር እንፈልጋለን ነው። የባህር ኃይል ስንገና እኮ ባህር እንፈልጋለን ነው። ባህር እንፈልጋለን እንፈልጋለንና ይገባናል። እኮ ለየብቻ ነው። በዚህ አጋጣሚ የቋንቋ አንዳንዴ አማረኝ አማረኝ የምትል እርጎዝ ብቻ ነች። አማረኝ ባህር፣ አማረኝ ሰላማዊ ሰልፍ፣ አማረኝ 1000 ዶላር አማረኝ። ብሔረተኝነት በተመለከተ ሁለት አይነት ምክንያቶች ጀስቲፊኬሽን ሲቀርባሉ ይላሉ። አሉታዊ ጀስቲፊኬሽኑ ተበድያለው፣ ዝቅ ተደርጌያለሁ፣ ተዘርፌያለሁ ተዋርጃ ለሁ ተገድዬ ያለሁ ህልውነ አደጋ ውስጥ እንዲወድቅ ተደርጊያለሁ። ይሄ ነገቲቭ ነው። የአማራ ህዝብ አትግደሉኝ ማለቱን ተሳለቀበት። ዓለም የውሸታሞች ነች፣ ክርስቶስን አስራ በርባንን የምትፈታ ነች። ይህን የዓለም ጸባይ የተረዳው ዳኛቸው አሰፋም ምሁራዊ ግልሙትናውን ያለ ሀፍረት እያጎደጎደው ነው። ምክንያቱም የዳኛቸው አራ የእውነቱ ሰው ፕሮፌሰር አስራት ወልደየስ ሳይሆኑ ትውልድ አምካኝ የነበረችው እህቱ ገነት ዘውዴ ነች። ይህንን አልክ። እንዴት ነው ከሌላው ብሔር ብሔረሰብ ጋር ስመኖር የምችለው? ብሪጅ እንዴት ዘረጋ ኦሬዲ እኔ ጠፍቻለሁ ብለል ተገፍቻለሁ ብለል የህሉና ጥያቄ ከልኋላ አክሮስ ወደዛ ከዚህ መውጣት ይቻላሉ አማራ የሚለው አደገኛ ነው ይሄ ነው የሚለው ግልጽ ነው በየሳምንቱ አዲስ አበባ ጉያ ስር የሚታገተው አውቶቡስ ሙሉ ሰው የዳኛቸው አሰፋ ጉዳይ አይደለም ዜና ሲሆንም አይሰማም ሽመልስ አደራጅቶ ባሰማራው ሸኔ መውጫ መግቢያ አጣሁ ብሎ በአሸባሪው አገዛዝ ላይ ቅሬታ ማቅረብ በዳኛቸው አስተሳሰብ አደገኛ ነው ገዳዮቻችን እንዳይከፋቸው ዝም ብላችሁ ተገደሉ ይችላሉ እያለን ነው ዝም ብሎ በቃ የአብይ ሰባተኛ ዓመት ባህር እንትን ለመቀበል ስቴዲዮ ሄድ አማረኝ በኢትዮጵያ አየር መንገድ መሳፈር አማረኝ ትኩስ እንጀራ አማረኝ የሆነ የኔቢጤ የነካካው እንጀራ አማረኝ የእርጉዝ ቋንቋ ነው ይሄ እንፈልጋለን ባህር እንፈልጋለን ማለት እኮ ነው የሚባለው እንፈልጋለንና ኢንተርናሽናል ባንደሪ እንዴት እንደሚከበርና እንደሚጣስ አብይ ጠፍቶት አይደለም ኢስ ወደ አፎም እኔና እሱ ወደ አፎም ው ቋንቋ አንድ የሀገር መሪ ሆኖ እንደዚህ አይነት ማቆላመጥ ምናምን ይቋላመጣል ፍራንሲስ ሳሆን የጣሊያኑ ምን ብሎ ነው ፍራንክ ነው የሚለው ምንድን ነው የሚለው የዱባዩ ምንድን ነው የሚለው ሸማ ሌለው ነው ሳልቫቴር ምንድን ነው የሚለው ቪክትም ነበርኩ ብቻ በቂ አይደለም በብሔረሰብ ደረጃ የሚቀርበው እኛ በገዢ መደብ ወይንም በአንድ ብሔር ስንጨቆ ነበርን የቁጭትና ቪክትም የመሆን ነገር ሴንሴሽናል ጉዳይ በመሆኑ ህዝብን ለማሰባሰብ ይረዳ ይሆናል እንጂ ሄዶ ሄዶ ግን ይህ አይነት አስተሳሰብ ራስንም ሆነ ህዝብን ሆስቴጅ ያደርጋል። ስለ ሌሎች ሆስቴጅነት ከማውራትህ በፊት ራስህን ከኦህዴድ ሆስቴጅነት ነጻ አውጣ። ሕሊናም በስተርጅና መሸጥ፣ እውቀትን ባሉ ባልታ መተካት በእውነት አለመታደል ነው። እንደ ዳኛቸው ጠጅ አፍቅሮ ብርሊያን ቆመዋል። ሚዛን ያስታል፣ ኑሮን ያዛባል፣ በመጨረሻም ኦህዴድ እግር ስር ይጥላል። አይደለም በሽምግልና በልጅነት ራሱ ግልሙትና አጸያፊ ነው። በመሆኑም ከዚህ ስሜት ራስንም ሆነ ህዝብን ማላቀ ቅ ያስቸግራል። በተለይ የወልቃይት ነጻነት ወልቃይት ጠገዴ የጠለምት ነጻነት አቀንቃኝ ስለሆንኩ እንደዚያ ያለ ቶክ አይመቸኝ። ከአማራ ተወልዶ እንደዋለል ሊመኮንን በንዳ ከመሆን ይጠብቃችሁ። ዶክተር ዳኛቸው በዚህ ጊዜ የተማረ ሳይሆን ኑሮ ከብዶት የተማረረ ሰው ነው። አዲስ አበባ ዩኒቨርሲቲ አባሮት ጎዳና የወጣውን የበሻሸዋ አራዳ ስለመለሰው ውለታ የከፈለ መስሎት ነው ሚዲያ ላይ እየወጣም ይዘባርቀው። ይሄ ግን ዲግሪ ኦፍ ኢንቲሜሲያችን በጣም ጠበቅ ያለ ነው። እኔ ኮ ወደ አፎም ነው ከየት ነው የሰማው? ከሕወሓት ነው የሰማው። ሕወሓት እና ሻዕቢያ አካባቢ የተለመደ ነው ይሄ። ለምሳሌ ወደ ወረደ አለ ታደሰው ወረደ ነው የወረደ ልጅ እንደማለት ነው። እና እቺን ቋንቋ ያቃ እነሱ ስር ስላደገ ማለት ነው። እና እንዲህ ብዬ ብጠራው እሱ ወደ አፎን ብዬ ብጠራው ይቀርበኛ ይሆን ወይ ጨርቆስ አካባቢ ያደገ ሰባተኛ ያደገ የፈረንሳይ ጭስ የሆነ የአብይን ያክል ከበሻሻ መጥቶ እንደዚህ አይነት ቋንቋ ይሄ በጣም ልም ያለ አለቅላቂ የሆነ ሰው ሊሆን አይችልም። ቋንቋ እንኳን የአራዳ ቋንቋን ይችላለሁ የሚል ማለት ነው። ከፋኑ ምን ይጠበቃል? ህዋት እንዲረዳው። ከህዋት ምን ይጠበቃል? ፋኑን እንዲረዳ ብለን እኮ መጠየቅ አለብ። እንደዚ ብሎ ረዳችኋሉ አማሮች ስለሆናችሁ፣ አብይን ስለመጣል አይደለም። የሚፈልጉት ነገር መኖር አለበት። ምን ነው የሚፈልጉት? እኔ ጠየቁ እኮ ፋኖዎችን ወዳጆችን፣ አንዴ አብይን ተክር ካረግን እነሱንም እናረጋለን ረ ለአብይ ማሽቃበጥ ከጀመረ ወዲህ ተመችቶታል። ብልጽግና ጫት የጨረሰው ጥርሱን አስተክለውለታል። ወደ ቀደመ ስራውም ተመልሷል። ይሁን እንጂ አሁንም የወረደ ደመወዙ ካሉት በርካታ ሶሶች ተርፎ ለቀለብ ስለማይበቃው ምግቡን የሚችለው ከቤተመንግስቱ መንግስቱ ማዕድ ማጋራት የተረፈውን ቡሌ በፌስታል ቋጥሮ እየወሰደ ነው አሉ። ቡሌው የተመቸው ይመስላል። እንደምታዩት ሰውነቱ በስተርጅና ፋፍቷል። ምን አሉኝ? ያገኘሁት መልስ ወደ አብይ በሚዘምቱበት ጊዜ እንተባበራለን። አብረን ወደ ጊዜ ግን እንዋጋቸው እንችላለን። እንደዚህ አይነት የልጅ ጨዋታ የለም የለም። ልብ አርጎ በህዋትና በፋኖች መካከል አለመግባባቱ እንዲካረር የሚፈልገው ለአማራ ግዛቶች ተቆርቁሮ ሳይሆን የአማራና የትግራይ ህዝብ ተባብሮ አንድ ግንባር ከፈጠረ የኦህዴድ እጣ ፈንታ ስለሚያሳስበው ነው። በአማራና ትግራይ ህዝብ መካከል ዘላቂነት ያለው እርቅ ሰላም ይወርዳል፣ ኦህዴድም ይሸነፋል። ባለጊዜ ነኝ ባይ ነው። ለእኔ ሲሲ አጌና የሚባለው ሰውዬ ነግራቸዋለሁ እኔና ሲሳይ አገና አንመሳሰልም። አንመሳሰልም በእድሜ አይደለም፣ እድሜ ትንሽ ነኝ፣ ግን በብዙ ነገር አንመሳሰልም። በስነልቦና አንመሳሰልም፣ በታሪካችን አንመሳሰልም፣ በባህሪያችን አንመሳሰልም። ኢትዮጵያ ምድር ላይ ነግን ያለን ኢትዮጵያ ምድር ላይ ይሄ ወዳጅ ነው። አንተ ከጎንደር ጋር አትጋባም፣ አንተ ከአስመራ ጋር አትጋባም። ሰው ከቡርኪና ፋሶና ከናይጄሪያ ጋር እየተጋባ እየወለደ ባለበት ሰዓት ይሄ ሰውዬ ስራዬ ብሎ ስራዬ ብሎ የምር ዝም ብላችሁ ስታስቡት መሰራ ላለመኑ መሞከር ነው። የፈለገ ፓርቲ ሊፈጥር ይችላል። የደመቀ ደግሞ ያሳዩት የፖለቲካ ብስለት ብዙ ሰዎችን በጉልበት በኃይል እገዛለሁ ብሎ መነሳት ትክክል እንዳልሆነ ብቻ ሳይሆን እንደማይቻል ሁላችን መረዳትና ማወቅ አለብን ነው። በነካ እጅህ አገዛዙ የተነሳበትን የሕዝብ ተቃውሞ በኃይል እደፈጥጣለሁ ብሎ መነሳቱ የጽድቅ ስራ መሆኑን አስረዳን። እስኪ አብይ አህመድ ግፈኛ ነው። ዳኛቸው አሰፋን መሰል እድሜ ጠገብ ሽማግሌ ወደ ሚዲያ እየላከ የጠጣውን ጠጅ እንዲያጋሳብን ያደርጋል። በዚህ መልኩ የአንባገነኑ ስልጣን አይራዘምም። ኃይል የሚባለውን ጉልበት የሚባለውን ከዛ ኢኩዌዥን ላይ እናውጣ ነው ፈራ የወጣቱን ስሜት በሐሰት እየኮረኮሩ ወደ ጦርነት ለማስገባት የሚያደርጉትን ጉዳይ። አደገኛ መሆኑን መረዳት ይኖርባቸዋል። ነው በቀደም ከድል መልሳና ብስቶ እንዲህ እያሉ ሲፎክሮ ሰማኋቸው። በምንሽር ጥይት ግንባሩን ካላሉት ጠላት አይመለስ። በስላሴ ቢሉት እንደ ኦህዴድ አይነቱ ጨካኝ አገዛዝ በስላሴ ብትለው አይመለስም። ብረት ይዞ የመጣን ብረት ይዘህ ነው የምትመልሰው። ይሄ ትውልድ መማር ያለበት ከአብይ ጉዞ ማንኛውም ብሄር እንደዚህ አይነት መሰሪ ሰዎች መሳሪያ አለመሆን፣ ኢንስትሩመንት አለመሆን ነው ከዚህ ነጻ መሆን ነው። የእነዚህ ሰዎች አስተሳሰብ መስበር ነው ባለመተባበር ነው የምንሰብራቸው፣ በመንቃት ቃል ሕሊናችን በመጨመር ነው የማንም መደዴ በፕሮፓጋንዳ መጥቶ የሚያደነዘዝ በእነሱ ላለመሸነፍ በዚህ የሚሸነፍ ህብረተሰብ እንዳይኖር ማንቃት ነው። እንደ ሚዲያም ኃላፊነታችን የምንወጣው ወልቃይቴ ወልቃይቴ መሆንም የተነፈገ ህዝብ ነው ወይ? ሌላ ክልል ያለ አማራ የአማራ መሆን አልተነፈግም። ወልቃይቱ ግን እንደ አማራ የመከወንም ተከልክሏል። እንደ ወልቃይቴ ደግሞ አይደንቲቱን ወልቃይቴ ነኝ እንዳይል በግድ ትግሬ ነው የሚል በጉሮሮ ላይ የተጫነበት የነበረ ነው ይላሉ። ሌላ ክልል ያለው አማራ አልተበደለም የሚል አይን ያወጣ ክህደት ሲፈጽም ተመልከቱ። የትም ሲንዘላዘል የራሱን እድሜ ቅርጥፋ አፋር ጎበልቶ ዛሬ በእኛ ዕድሜ ይቀልዳል። በህይወታችን ቁማር ያስይዛል። እኔ ምለው የጀርመኑ ፈላስፋ የግሪኩ ፈላስፋ እያለ የሚጠቅሰው እስከ መቼ ነው? ለአንተ ደግሞ ፈላስፋ ዳኛቸው እንዳለው የሚባልልህስ መቼ ነው? በጭስ ተደብቄ እንዳለ ከያኔው በነአርስቶትል በነሶቅራጠስ ተደብቀ የምትኖረው እስከ መቼ ነው? ሱሱን ቀነሳድገ ራስህን እሳቤ ማሰላሰል ጀምር እንጂ ጥንትም የአማራ ነው፣ ጥንትም ጎንደሬ ነው ታሪክ መስከ በጉልበት ግን ለመውሰድ ድፍን ወልቃይቴን መሙሉ መጨረስ አለባችሁ። ከዛ ደግሞ የአማራ ያን ህዝብ ግማሹን አትሊስት መጨረስ አለባችሁ። የማይሆን ፕሮጀክት ነው፣ እርሱት ነው። እንደውም እንደነገረኝ ከሆነ የውልቃይትንም በጀት ለትግራይ እየተሰጠ ነው የሚልም ወሬ ሰምቻለሁ። ሲያምረህ ይቀራል እንጂ አንተ እንደተመኘኸው የኦህዴድ ስልጣን እንዲቀጥል አማራና ትግራይ አይታኮስም። ከሩቅ ስታያቸው ትልቅ የሚመስሉ ብዙ ትንሾች አሉ። አዋቂ የሚመስሉ ማድረግ ብቻ የተሸከሙ በርካታ መሀይማን አሉ። ለእውቀት መማርና ለወረቀት መማር ይለያያሉ። ዶክተር ዳኛቸው የተማረው የፒኤችዲ ወረቀት ለመያዝ እንጂ ለእውቀት አልነበረም። አንድ ተራ ዩቲበር ፊት ቀርቦ ጥያቄ ለመመለስ የሚያስችል አቅም አጥቶ መልሱን ወረቀት ላይ ጽፎ ይገባል። እዛው ብልጽግና አካባቢ ሰዎች ኮንታክት አድርገውናል። ለመጀመሪያ ጊዜ የብልጽግና ባለስልጣኖች በቃ ዴስፐሬትሊ ሲሞክሩን ሲሞክሩን ሲሞክሩን ቆይተው አሁን ግን እነሱም ህይወታቸው አደጋ ላይ እንደሆነ ብልጽግናም አደጋ ላይ እንደሆነ ብልጽግና እየወደቀ እንደሆነ ብልጽግና እያጣጣረ እንደሆነ ኢቨን የብልጽግና አባላት በሙሉ ትልቅ ፍርሃት፣ ተስፋ መቁረጥ፣ ሽብር ውስጣቸው እንደገባ ነግረውናል እና በታማኝ ግንኙነት ከዚህ በኋላ ራሳቸውንም አገርን ማዳን ስለሚፈልጉ እየቀኑ አዳዲስ የብልጽግናን ኢንፎርሜሽን እንደሚሰጡ ነግረውናል።